ውድ ቤተሰቦች የትላንትና ሙቤ የሰራው ቪዲዮ እንዲታያችሁ ምን ሳስታ ያሰጣችሁበት፣ እኔ እንደ ራሴ ያው ሙቤ ያላ ትንሽ ሙቤ ተጎድቷል ብዬ ነው የማስበው። ምክንያቱም መጎዳት ሳይሆን በቃ ባብሽና በሙቤ የሆነ ቅሬታ አለባቸው፣ የተጣሉ ነገር ነው የሚመስለው። እኛ ከትላንትና ወዳ ያው ላይቭ ላይ ተነው ነበር አብርሽ በቃ በውስጣቸው ምንም ነገር እንደሌለ ነገር ነው ያስታውቀ የነበረ፣ ግን በዛን ውስጥ የሆነ ስልክ በተደወለበት ሰዓት እኔ የሆነ የጠረጠርኩት ነገር ነበረ። መጨረሻ ላይ አብርሽ ምንም አይነት ነገር አላወራውም፣ ምንም አይነት ነገር የጠየቀው ነገር የለም። በቃ የጠየቀው ነገር ቢኖር ሙቤ እኔ እናንተ መቼ ተጣላን አለው። ሙቤ ደግሞ ግራ ተጋባው። መጨረሻ ላይ ደግሞ ምን ችግር አለው ታዲያ እንታረቃ ብላው መለሰለት ማለት ነው። ያንንም መልሱ በደንብ ሳይነግረው አብርሽ ደግሞ በቃ በኋላ እደውልልሃለሁ በማለት ዘጋበት ማለት ነው እና ትላንትና ደግሞ የሰራው ቪዲዮ እንደ ሙቤ አነጋገሩ ከሆነ ያው በአብርሽና በሩታ በሙቤ የሆነ የተጣለውን ነገር ነው የሚመስለው። ለዚህ ሁሉ ደግሞ ሙቤ በጣም ይቅርታ ጠይቋልም። እሱ እነሱ የሚያስደስታቸው ቦታ ከተገኘው ደግሞ አሁንም ቢሆን ነገም ቢሆን አለው ከጎናቸው፣ ምክንያቱም ስለመወዳቸውና ለእነሱ መልካም ነገር ስለመመኝ ብሎ እያወራ ነበር። እና ማንም ጓደኛዎቼ እስከፈለጉኝ ድረስ በቦታ አለው ለችግራቸው ጊዜ ብለዋል። ይሄ እንግዲህ የሚያመለክተው ያው በውስጣቸው ቅሬታ እንዳለባቸው ነው ማለት ነው። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድ ቤተሰቦች ሰላም ሰላም ብያለሁ ነው በያላችሁበት ሰላማችሁ ብዙ ዝት ተረፍርፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ ሼር፣ ሰብስክራይብ እያረጋችሁ ቤተሰቡንም እና ውድ ቤተሰቦች የምንላላችሁ ፈልጌ ነው። እኔ ያው ነገም ዛሬም ድምጣችን ይሰማ ለሙቤ ማለት ነው። በዚሁ አጋጣሚ አብርሽ እና ሩታ፣ በተለይም ደግሞ አብርሽ ከሙቤ ጎን እንድትሆን እንጠይቅሃለን እባክህ ማለት ነው። ምክንያቱም ሚዲያ ላይ ስታወጣው ከመጀመሪያ ጀምረን እኛ አንተ በመልካም ነገርህ እና ሙቤ በመልካም ነገሩ ነው የምናውቀው። ያንን መልካም ነገር ደግሞ እንዲመለስ እንፈልጋለን ማለት ነው። ሙቤንም እናውቃለን ብዙ ነገር አድርገ ከለት አላላረክም፣ አይደለም። እዚ ጋር ልንወቅስ አይገባም። ግን እስከ መጨረሻውም ደግሞ ከሙቤ ጎን እንድትሆን ነው የምንጠይቅህ። ምክንያቱም ሙቤ ከአንተ ሌላ ማንም የለው። እንደ ወንድምም፣ እንደ እህትንም፣ እንደ አባትም ያይህ ወንድሙ ነው ማለት ነው እና ሰውንም አይጣላ የለም። በዚሁ አጋጣሚ ሙቤም አብርሽ ቢጣሉ ችግር የለውም። ግን የጥል ተጣልቶ መቅረስ ሳይሆን እንዳለው አብርሽ፣ እንደ ጓደኝነት፣ እንደ እህትነት ከምንም በላይ ደግሞ እህትና ወንድምነት ነው የምፈልገው ስላለ ሙቤ ያንን ነገር ደግሞ በተግባር ማሳየት አለባቸው ብዬ ነው ማስበው ሩታና አብርሽ ማለት ነው ሩታዬም እንደዚህ ማለት ነው አብራሽን ብቻ መውቀስ ሳይሆን በቃ በጣም በችግራችሁ ጊዜ ነበረ። ያንን ችግር ተውት እና በቃ በአሁን ደግሞ ሙቤ በጣም እየከፋው ነው። ሰው ቤተሰብ እኔ አላቅም። ሰው ሁሉ ለምን እንደራቀው አላቅም። ሀይሚም ርቃዋለች። ከዚህ በፊት እንግዲህ ሀይሚንም በጣም እያመሰገነ እስካሁን ድረስ ከጎኔ በቃ የጋሼ ልጆች በተለይ ከጋሼ ልጆች ውጭ እኔ እንጃ ሙቤ ምንም አይነት ህይወት እንደሌለው ነበረ ማቀው። አሁን ያው እንደ በምን እንደራቁት አላውቅም። በሰው ልጅ ደግሞ እንደዚህ ነገር አያምርም። መጀመሪያም ሙቤን እንዳሳመራችሁት እንደ በቃ ደስተኛ እንዲሆን ከእናቱም ከምንም ነገር ለዚህ ደረጃ እንዲደርስ ያደርጋችሁት አን ከዳም የጋሽዬ ልጆች ናቸው ማለት ነው። አላህ ይባርካችሁ። በዚሁ አጋጣሚ ትልቅ ደረጃ ድረሱልኝ እና በጣም ነው የምንወዳቸው የጋሽዬ ልጆች። አሁንም ደግሞ በመልካም ነገር እንድትመጡልን ሙቤ ደግሞ ሲጎዳ ከጎኑ እንድትሆኑ ነው ምን ጠይቃችሁ እንጂ እኛ ናተ ሙቪ ወይ ማስከፍታችሁት ወይም ጎታችሁ ሳይሆን እውነት ለመናገር በጣም ትልቅ ደረጃ በእናንተ ነው ይሄንም የደረሰው ማለት ነው። በእናንተ ነው ይሄንም ሚዲያ ላይ መቶ የሚያወራው ማለት ነው። ግን ሆኖም አሁን ደግሞ ሲቸግረው፣ ሲከፋው ማልቀስ የለበትም ሙቤ ደግሞ ሲያለቅስ አንፈልግም ለእናቱ አንድ ነው እና ትላንትና ራሱ አንጀቴ ነው የበላኝ። እውነቴ ነው ምላችሁ ብዙ ጊዜ ተስፋ አቆርጣለሁ ከሸገርም ደግሞ ወደ ቡታጀራ መመለስ አስባለሁ። ባለፈም ጊዜ ያያችሁት እንደዛ ጫትም ስጋራም ምቅበው የነበረ ከልብ ቤ ነበረና በተለያየ ስሜት ውጥና በተለያየ በሚያስጠላ ሁኔታ ገብቼ ነበር። ያን ተስፋ በመቁረጥ ነው ብለዋል ማለት ነው። ሙቤ ደግሞ እንደዚህ አይነት ነገር ተስፋ ሊቆርጥ አንፈልግም። ለምን አብርሽና ሩታ የጋሽዬ ልጆች እያሉ የጋሽዬ ልጆች ደግሞ በመልካም ነገር እናውቃቸዋለን ማለት ነው። ወደ ኋላ ስለማይሉ ዛሬም ነገ ከሙቤ ጉን ሆኑልን አብርሽ፣ ሩታ፣ ሀይሚ ኤፍሬም ማለት ነው እና የሰው ልጅ ሆኖ ማይጣላ የለም። እኛም ደግሞ በቻናውን ያክል አከል ሙቤ ለማስደሰት እኔ እየጣርኩ ነው። ግን በችግሩ ማለት ነው የሙቤ ዩቱብ የሆነ ነገር ሆኗል። ብቻ አሁን እስከ ስምንት ደርሰናል ማለት ነው። የሙቤ ደሞ ደስታውን ይመለሳል ብዬ ተስፋ አረጋለው እና ግሊሰሪ ፋሚሊዎች፣ ጨረቃ ፋሚሊዎች ሼር ላይክ እና አትርሶት ማለት ነው ባካቹ። እርግጠኛ ነኝ ሙቤ የማያሳዝነው ነው የለም ሙቤ ያየሰው እንጃ ማያለቅስ ሰውና ኒንጃ ማንም የለም ብዬ አላስብም። ምክንያቱም እኔ እንደማስበው ማለት ነው እኔ በዩቱበር እንደ ሙቤም ያሳዝነኝ ሰው የለም። እውነቴ ነው። ሙላች በጣም አንጀቴ ነው የሚበላኝ። መልካም ሰው ነው፣ የዋህ ሰው ነው፣ በቃ ቂም የማይዝ ትላንትና ላያችሁም ለአብርሽና ለሩት ተመል ከመኞቱን ሲገልጽላችሁ እና በዛ ላይም ደግሞ ሰርግ መቅረት የለበትም ማለት ነው። እና በዚህ አጋጣሚ ዜድዬ ይሄን ቪዲዮ የምታዩ ከሆነ እባክሽ ነይ በውስጥ ማለት ነው። እና ባለፈም እንደ ሙቤን አበረታቱት እንዳልሽ እኔ ደግሞ ለአንድ ነገር ፈርጌሻለሁ ማለት ነው። ዜድዬ ይሄንን ቪዲዮ ካየሹ እርግጠኛ ነኝ ቪዲዮ ሁሌም እስከ መጨረሻ አይተሽ ነው የምታበረቻችን፣ ልኝ እና እኔ እና አንቺ ደግሞ መገናኘት እፈልጋለሁ ማለት ነው ዜድዬ። እኔ እህት እና ሙቪ በነገራችን ላይ እናወራዋለን፣ ግን አይመልስም። ለምን እንደሆነ አላውቅም። ሙቪ በጭራሽ ውስጡ ደስተኛ አይደለም ማለት ነው። ያንን ደስታው እንዲመለስ ደግሞ አብርሽና ሩታ ከጎኑ መሆን አለበት። ቤተሰብ አሁንም ደግሞ ድምጻችሁን እያሰማችሁ ሙቤ ሙቤ እያላችሁ ሪከርዱን ስበሩት ማለት ነው። በዛው አጋጣሚ ደግሞ አብርሽ መምጣቱ አይቀርም እና አብርሽ ደግሞ ሙቤ ካጠፋብህ ይቅርታ ጠይቁሃል። ይቅርታ የማይሽረው ነገር የለም። ከቅርታ በላይ ምንም ነገር ስለሌለ ያንን ይቅርታውን ተቀብለ አንተም ደግሞ ነገ ከነገ ወደ ሳትል ሙቤ ቤት እንድትመጣ ደግሞ በተስፋ ጠብቃለሁ። እኔ ተስፋ አለኝ፣ ተስፋ አልቆርጥም ባብርሽ። ምክንያቱም አብርሽ አንድ ነገር አለ፣ ብዙ ወጣት አሳድገሃል። ብዙ ደረጃ ደርሰናል እኛ በአንተ ስም። አሁንም ደግሞ ከምንም በላይ ጓደኛና የጎረቤት ሰው ነው የሚቀርበው ከምንም ከማንም በላይ ማለት ነው። እና ለሙቤ ደግሞ እንድትርቀው አንፈልግም፣ እንድታበረታተው ከሱ ጋር አብራችሁ እንደሆኑ እንፈልጋለን። እስከምትመጡልኝ ደግሞ ሰላም